ምናል ደህና ነህ ወይ፣ ሰላም ነህ ወይ ነው የምልሽ። ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ጠፋሽ እኮ የእኔ ቤተሰቦችም ሙሉ ናፈቁሽ። አይ እኔ ሁሌ ጊዜ አስገቢው ይሉኛል። ተውት እሱ ስራ ላይ ነው የሚሆን አሁን እኔማ በቃ ያኔ የዘመርሽው ዝማሬ እንደው ህዝቡን አስደስቶት ጨዋታሽ ሁሉን አፈቀው ሰው። አይ ደህና ናቸው ቤተሰቦቹ፣ ምን ሰላም ናቸው። በሱ ያሉ ያንተ ዘመደ ሰላም ናቸው። ሰንበት እንዴት እያሳለፍሽ ታዲያ? ጥሩ ነው ሰንበት፣ ሸጋ ነው። አይ እሺ፣ ጌምን እንጫወት። ከዛ ትቀጫለሻ? እቀጣለሁ፣ እቀጣለሁ። እኔ ታስቀጡ እቀጣለሁ። አራሉ ይኸውልሽ፣ እኔ ጋ ወንድሞች አሉኝ። ይኸውልሽ ናጣናው የሚባሉ እናያቸው እስኪ አቅማቸውን እናያቸው። እነሱ አሉኝ። እስኪ ወገን ልብ ልቡ እንድወስድ እስኪ ብለው ኮፒ ሊንክ ሼር አድርጉልኝ። ገጥመናል፣ እንግዲህ ወደኋላ የለም። ከዚህ በኋላ ሁላችሁም ልብ ልቡ እንድወስድ ሰው እኛ ምን እየሰራን ነው? አረ እንፍጠን። ኮፒ ሊንክ እያረጋችሁ ወገን ልብ ልቡ እንድወስድ እያረጋችሁ

በሁለት ነው የሚባለው። ታርጌታችንን ሙላና ነው አንድ አበባ አንድ ዋን ፍላወር። አንድ አበባ አንድ አንድ አበባ አዎ። ያውን ደብል ነው እንግዲህ። ይህም ፎጣ ነው። ማስልክሽ አንድ አራቱን ቅጣትሽ እንደዛ ነው። ከፍ ባለው ጥቃሽ ነው። አንድ ሰው አንድ። አዎ ትዘምሪያለች። ሊጀምር ነው፣ ሊጀምር ነው፣ ሊጀምር ነው። እኔ አንድ ወዳጅ አለኝ፣ አንድ ብርቱ ወንድም ወዳጅ አለኝ። እሱ ነው እንግዲህ እንዳሸነፈ የሚረዳኝ ዛሬ ይቸግረኝ ይቸግረኝ ትንሽ ቸግሯቸዋል። መቸገር ይቸግረኝ እና አይጀምርም አይጀምርም። ስለአልሞላ ነው አልሞላም። አንቺ ጋር አንዲት መጣች። አሁን ጀምሯል። አሁን ደብል ነው ጋይስ፣ እንመለጥ እንችላለን። ተራመዱ። ደብል ነው ጋይስ፣ በሉ ይኸው። እኔ ምን ብዬሽ ነበር ምን ብዬሽ ነበር? ምን ብዬሽ ነበር? ተናግሬ ነበር ተናግሬ ነበር። አጣናው ወንድሜ አመሰግናለሁ፣ ከልብ አመሰግናለሁ፣ አመሰግናለሁ። አይ እንደው መቀጣትሽ ነው የኛን ሀገር ታቂዋለሽ። አዲስ አበባ አይደለም የኔ ሀገር ኦሮሚያ ክልል ነው። ባሌ ይባላል። ባሌ ሮቤ ነው፣ ባሌ ጎባ ነው። አከም ጅርታ መጣች ማለት ነው። እሰይ አጣናዊ ያመሰግናለሁ። አኒ ሊሲ ጃለጣ በሉ አሁን አሸንፈናል። አሁን ቅጣታችን

ወይ ጀምሪ። ይህን ካሸነፍኩሽ ትቀጫለሽ። ወደ ቅጣት ነው የምንሄደው። ልክ ያለው ድጋሚ ልላክልሽ አሁንስ

በልብ ልቡ የት ሄደች የት ሄደች? ልትሸነፊ ስትሪማ መሸሽ ምናምን የለብሽም። ልብ ልብ በሉላችሁ ነው። ተቀጣለች ገና ሁለት መቶ ላይ ናችሁ እኮ ሂዱበት ቤተሰቦች፣ ሂዱበት የኔ ጀግኖች። ደብሉ መጥቷል ጋይ፣ የኔ ወርቆች። አሁን ደግሞ በሶስት ነው። በስመ አብ አንድ ጋላክሲ ትሰጡኛላችሁ እዚህ ላይ እራሳችሁን አዘጋጁ። አሁን ደሞ በሶስት ነው፣ በሶስት ነው

ሰላም ሰላም፣ ልብ ልቡን ይዛችሁ። አሁን እንግዲህ ልቀጣ፣ ወደ ቅጣቴ ትንሽ ብትፈጥንልኝ በሏን በሶስት ነው የሚባዛው። በጋላክሲ ደልቁት። አሁን ደግሞ በጋላክሲ በመን ይገር ልቡን ደልቁት። በሶስት ነው እንዲህ አራታ ነው። ይበቃ ወንድም

ምንድን ነበር? ቅርብ ያለው የአንቺ ቤተክርስቲያን አጥቢያ ደብር? መድኃኒዓለም የቀራኒዮ ንጉስ፣ እዛ ነሽ? ጀው ነው በቃ አሁን በቀጣይ ነው ዝሮዝሮ አዎ በቃ አለቀልሻ። ምንም ልረዳሽ አልችልም። ተዘጋጂ። ያው አየኔ ቤተሰቦች አየኔ ቤተሰቦች እንደው አዝኛባችኋለሁ። አይ ኧረ ኮሜንታተሮች፣ ተው ግን፣ ተው ተው ሳሉን የቤት ምን እያሉት ነው? ንቅጣት አጣናው። ምረጥ እስኪ፣ አንተ በኩል ነው ያሸነፍናት። ምረጥ እስኪ፣ ምን ንቅጣት? ተሸነፈችው። ሳሚ ጎንደር፣ ምን ምን ትቀጣ? ምረጥ ትዘምር። አንድ ሌላስ? ከበድ ያለ ቅጣት እንደ ቅጣት አለ። አስገጥማት። መዝሙር ትዘምር፣ ትዘምር። ውዳሴ ማርያም ዜማ ቅጣት። ውዳሴ ማርያም ዜማ ዜማ አላውቅም። ኧረ ሞክሪ። ጉዳሴ ማርያም ዜማ ተብሏል ተብሏል። ሳላውቀው ረዘን ማለትነ ጉዳሴ ማርያም ተምረሻል? ተምሬያለሁ ግን ዜማ አላውቀውም። ቁጥሩም ጠፍተኛል። እንኳ የት ድረስ ተምረሻ? ትዝ አይለኝም። ጠፍተኛል

ቀጥ ይበል ጀምሪ ተው ወገን ጀምሪ ጀምሪ አይሰማም ነው ማለ ለሚል ልደተ ቃል አትደበቂ ቅጣት ነው ጌም ነው እኔ ማንቸስተር ታሸንፍ ይቀጣልሻለሁ አንቺም ተቀጭ የኔ ሰው ማለት ትንጓደድ ማለት ትምታቱብኛላችሁ ሁሉም ሰው ነው። አትደበቂእ ተደብቀሽ። እሺ፣ አሁን በትክክል ስላልተቀጣሽ በቁጥር ልቅጣሽ። አሁን አልተቀጣሽም፣ እን አልተቀጣሽማ?

ወይ መዝሙረ ዳዊት ተቀጫ አንድ ንጉስ መርጠሽ እናንተ አይታችኋል። ውዳሴ ማርያምን ጨርሳ መዝሙረ ዳዊት ጨርሳ ዜማ